የእግዚአብሔር ቃል ዘዳግም 33 27፣ መኖሪያ የዘላለም አምላክ ነው፣ የዘላለምም ክንዶች ካንተ በታች ናቸው፣ ጠላትህን ከፊትህ አውጥቶ አጥፋው ይላል ይላል። መኖሪያ የዘላለም አምላክ ነው። ብዙ ጊዜ ኮንትሮል ማድረግ እንፈልጋለን ኑሮአችንን በስነ ስርዓት መኖር እንፈልጋለን። ኑሮን ለማሸነፍ ብዙ እንጥራለን። ታዲያ በዚህ ሁሉ ውስጥ እግዚአብሔርን መስማት አይሆንልንም። ምክንያቱም ኮንትሮል የምናደርገው እኛ ከሆነ፣ መሪውን የያዝነው እኛ ከሆነ እና በእኛ ቁጥጥር ስር ያለ ይመስል ብዙ እንለፋለን። የእግዚአብሔር ሐሳብ ግን መኖሪያችን እርሱ ከሆነ ኑሯችንን ለእርሱ እንድንለቅለት ያስፈልጋል። ጌታ ይመራናል። ጌታ በታማኝነቱ በሕይወት ዘመናችን ሁሉ ምስክር ሆኖ አሳይቶናል። ስለዚህ ከጊዜ የተነሳ ብዙ ከማድረጉ አቤኔዘር ከመሆኑ የተነሳ ልናምነው እና ልንለቅለት። ስንለቅለት ደግሞ ልንኖርለት ያስችለናል። የእግዚአብሔር ጸጋ ብዙ ነው። እርሱ ኑሯችንን ቢይዝ መሪውን ቢይዝ አካሄዳችንን ቢመራ ዋን ዴ አተ ታይም መኖር ብንችል እቺ ናት ጌታ የሰራት ቀን፣ በእርሷ ደስ ይበለን ሐሴትን እናድርግ ብለን ዋን ስቴፕ አተ ታይም ዋን ዴ አተ ታይም፣ እርሱን በመመልከት ብንንቀሳቀስ እውነትም ኑሮን መኖር ይሆንልናል። ካለቀቅን ኑሮን ይዘን ካለቀቅን ኑሮን እኖራታለው ብለን ብንጋጋጥ ልፋት ብቻ ይሆናል፣ መና ብቻ ይሆናል። ብንለቅለት እርሱን ታምነን ኑሮዬ አንተነ መኖሪያዬ አንተ ነህ። የምታወጣኝ የምታገባኝ አንተ ነህ። ስለዚህ አንተው ህይወቴን ውሰደው እንደፈለክ ምራው ብንል እንኖራለን። የምንኖረው በዚህ ጊዜ ታዲያ ለእግዚአብሔር ይሆናል። ኑሯችን ለእርሱ አጀንዳ፣ ለእርሱ ምሪት የተገዛ ይሆናል። ያኔ ፍሬያማ እንሆናለን። ያኔ ለእግዚአብሔር ክብር እናመጣለን ያኔ እውነተኛ ደስታ ፍጹም የሆነ ደስታና እረፍት ውስጥ እንገባለን ስለዚህ ብንለቅለት የሚታመን ጌታ ነው እኮ ጌታ የሚታመን ነው ጌታ ታማኝ ነው ጌታ ፍጹም ነው ጌታ ደራሽ ነው ጌታ የሚረዳ ረድኤትን ይዞ የሚመጣ ንጉስ ነው በሁሉ ላይ ስልጣን ያለው ሁሉን የሚችል ሁሉን የሚያውቅ አንኮንዲሽናል የሚወደን ቅዱስ የሆነ አፍቃሪ አባት አለን። ስለዚህ እንልቀቀው፣ ህይወታችንን ለእርሱ እናስረክብ፣ ሸክማችንን እናራገፍ። ያላሸከመንን አንሸክም። ወዳ አልተጠራንበት አንሂድ። ያላዘዘንን ለማድረግ አንሮጥ። ኮንትሮል ለማድረግ አንሻ። ልቅቅ አርገን በነፃነት በክርስቶስ ኢየሱስ ፍቅር እንመላለስ። ፍቅር ብቻ ይግዛን፣ ፍቅር ብቻ ይምራን። በፍቅር እንውጣ፣ በፍቅር እንግባ። ያኔ ህይወት ይሆንልናል። ኢየሱስ እኔ ህይወት እንዲበዛላችሁ እንዲመጣላችሁ መጣው የሚለው እውነት ይሆናል። የእርሱን ህይወት የማያልቀውን ሰማያዊ የሆነውን ፍጹም የሆነውን ለሌሎች የሚተርፍ ለበረከት የሚያደርገንን ህይወት እንጎናጸፋለን። ስለዚህ እንልቀቀው፣ እናስረክበው። አንተ ነ ባለ አደራ ለአንተ አሳልፌ ሰጥቻለው። አንተ ፍጹም ነ፣ አንተ ቻይ ነ፣ ብቻህን በቂ ነ፣ ተአምረኛ ነ። ስለዚህ ሰጥቻለሁ ብለን ብንለቅለት ይፈሳል። ከውስጣችን የሚፈስ ነገር ይመጣል። ሰላሙ ይፈሳል፣ ደስታው ይፈሳል፣ ስራም ይበዛልናል። እንለቀቃለን። ከጭንቀት ነፃ እንወጣለን፣ ከፍርሃት ነፃ እንወጣለን፣ ግራ ከመጋባት እንላቀቃለን። ፎከስ ድንሆናለን፣ ባላንስ ድንሆናለን፣ መስመር ውስጥ እንገባለን። እግዚአብሔር እጅ ከኛ ጋር ነው። ስሙ ብሩክ ይሁን። በኢየሱስ ስም አሜን።